በሃያ አንድ እመቤታችን ቅድስት ድንግል ማርያም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የእመቤታችን የቅድስት ድንግል ማርያምን ታሪክ እንጀምራለን። እናትና አባቷ ሐናና ኢያቄም ለብዙ ዘመን መክነው ሲኖሩ በጾም በጸሎት እግዚአብሔርን ለመኑ። የሚሰጣቸውን ልጅም ለእግዚአብሔር ስዕለት አድርገው ለቤተ መቅደስ እንደሚሰጡ ቃል ገቡ። እግዚአብሔርም ልመናቸውን ሰምቶ ይችን ቅድስት የተመረጠች ንጽሕት የሆነች ድንግል ማርያምን እርሷን ልጅ በፈቃድ እግዚአብሔር በብስራተ ገብርኤል ቅድስት ሐና ጸነሰች። በጽንሷ ወራትም ሳምናስ የሚባል የአጎቷ ልጅ ሙቶ አስከሬኑን እየዞረች ስታለቅስ ጥላዋ ቢያርፍበት አፈፍ ብሎ ተነስቷል። ከዚያም በኋላ ሰላም ለኪ እሙ ለፀሐይ ጽድቅ ለዘገብረ ሰማዬ ወምድረ ብሎ አምላክን የምትወልድ ልጅ መጽነሷን መስክሮ ተመልሶ አርፏል። በሁለተኛም አንድ አይና ክስት ነበረቻት። ማጸኗን ብትዳስስ አይኗ በርቶላታል። ይህን የሰሙ አይሁድ በማይፀንሳለች ሙት ያስነሳች ድዌህ እየፈወሰች ስትወልድማ እንደነ ዳዊት እንደነ ሰለሞን አርባ ዓመት ልትገዛን ትችላለች ብለው በጠላትነት በሐናና በኢያቄም ላይ ተነሱባቸው። ቅዱስ ገብርኤልም ተገልጾ ሊባኖስ ተራራ አድርሷቸዋል። እመቤታችን ቅድስት ድንግል ማርያምን ወለዷት። ከወለዷት በኋላም ሦስት ዓመት ካሳደጓት በኋላ ወደ ቤተ መቅደስ ወስደው ለሊቀ ካህናቱ ለዘካርያ አሳስረከቧት። በንጽሕና በቅድስና እንዲሁም በድንግልና በቤተ መቅደስ ገብታ ሐርና ወርቅ እየፈተለች ለእግዚአብሔር ስታገለግል ኖራለች አይላፍ መላእክት ሲጠብቋትና እንዲሁም ከርሷ ጋር ሲያገለግሏት በቤተ መቅደስ ከቆዩ በኋላ አይሁድ በምቀኝነት ቤተ መቅደሳችን አረከሰችው ብለው ሊገሏት በተነሱ ጊዜ ቤተመቅደሱ በእሳት ነበልባል ታጥሮ መላእክት ሰይፍ ሰይፋቸውን ይዘው ይታዩአቸው፣ ፈርተው ተመልሰዋል። በመንገድ ሁሉ ይጠብቁ ዘንድ እግርህም በድንጋይ እንዳይሰነካከል በእጆቻቸው ያነሱሃል፣ እንዳለ መዝሙረኛው ዳዊት መዝሙር ዘጠና ከቁጥር አስራ አንድ መጥቁልህ ከሚባል ጠንቋ ሄደው ያጠፏት ባሰቡ ጊዜ ከሰማይ እሳት መብረቅ ወርዶ አጥፍቷቸዋል። በዮሴፍ ቤት ሳለች ከዕለታት አንድ ቀን በአጭር ታጥቃ ውሃ ልትቀዳ ወረደች። የውሃ መገኛው ጉድጓድ ነበረና ውሃውን ከቀዱ በኋላ አንድ የተጠማ ውሻ የተቅበዘበዘ መጣ። እመቤታችንም ከቀዳችው ውሃ በጫማዋ አድርጋ ሰጠችው። የምትቀዳበት አታገኝ፣ ጉድጓዱ ጥልቅ ነው አሉ። እመቤታችንም ውሃ ከሰማይ እንጂ ከመሬት አይደለም አለቻቸው። አምላክ ከሴት ይወለዳል የሚሉት ከዚች ይሆን ተባባሉ። ያጐደለችውንም ውሃ ሞልቶ አገኘችውና ተሸክማ ወደ ቤቷ ስትመለስ መጋቢት 29 ቀን ከመንገድ ቆይቶ ሊቀ መላእክት ቅዱስ ገብርኤል አበሰራት፣ ትፀንስሻለሽም አላት። እርሷም ዘወር ብላ አየች። ዘወር ካለች በኋላም ተሰወራት አልታያትም ነበር። መንገዷንም ቀጠለች። ደግሞም ትጸንሻለሽ አላት። እርሷም እናታችን ሔዋንን ያሳተ ሰይጣን ይሆናለችና ውሃዋን አኑራ ወደ ቤተ እግዚአብሔር እጄ ድረዳው ብላ ወደ ቤተ እግዚአብሔር ሂዳ ስትጸልይ ደግሞ ትጸንሻለሽ አላት። እርሷም መልአኩ እንደሆነ አወቀችና ወንድ አላውቅ፣ እንዴት እፀንሳለሁ? አለችው። እርሱም ልዑል እግዚአብሔር በማይመረመር ባህሪው ከሶስት አካል አንዱ አካል በማኅፀንሽ አድሮ ከአንቺ ይወለዳል አላላትና እርሱም የተቀመጠችበትን ወንበር አለም ልሞ አሳያት። እንዳልከው ይሁን፣ ለእግዚአብሔር የሚሳነው ነገር የለምና አለችው። በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባለው ወደ አንዲት ሀገር የገሊላ ከተማ ከዳዊት ወገን የሚሆን ዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ተላከ። እዚያችም የድንግል ስሟ ማርያም ይባል ነበረ። መልአኩም ወደ እርሷ ገብቶ ደስታ ይገባሻል ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ካነጋገሩ የተነሳ ደነገጠችና፣ ይህ እንዴት ያለ ሰላምታ ነው ብላ አሰበች። ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አላት። እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ ነገራት። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ወገንም ለዘላለሙ ይነግሣል። ለመንግሥቱም ፍጻሜ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል? አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደውም ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል አላት። ሉቃስ ወንጌል ምዕራፍ አንድ ከቁጥር 26ድስት መልአኩ ቅዱስ ገብርኤል ከነገራት በኋላ በነጭ ርግብ አምሳል ወርዶ በማጸኗ አድሮ ተጸንሶ በዘጠኝ 9 ወር ከአምስት ቀን ሲሆነው በታላቅ ክብርና ተአምር በቤተልሔም ተወለደ። ከወለደችው በኋላም በብዙ ስደትና እንግልት ታሳደገችው። እርሱንም ካሳደገችው በኋላ መላእክት በቀኝና በግራ ሳይለዩ ሲያገለግሉትና ሲጠብቁት ኖረዋል። ጌታችንን ከመውለዷ በፊት ነቢያት ትንቢት ተናግረው ቃለ ዳዊት አባቷ አዋልደ ንግሥት ለክብርከ ወትቀውም ንግሥት በየማንከ አማኑኤል ትለዋለች ብሎ ነግሯታል። ትንቢተ ኢሳይያስ ምዕራፍ ሰባት ከቁጥር አስራ አራት ነቢያት ትንቢት ተናገሩላት፣ ሐዋርያትም ሰበኩላት፣ ሰማዕታት መሰከሩላት፣ ጻድቃንም በጸሎታቸው ተማፀኑባት። መላእክትም በሰማያት ሲያመሰግኗት ይኖራሉ። እመቤታችን ቅድስት ድንግል ማርያም በልጇ በጌታችን ኢየሱስ ክርስቶስ መቃብር በጎለጎታ ትጸልይ ነበር። ከዚህ ዓለም እንደምትለይ መንፈስ ቅዱስ ነገራት። በዚያን ጊዜ እመቤታችን ቅድስት ድንግል ማርያምም ወደ ፈጣሪዋ ጸለየች፣ ልጄ ፈጣሪ ሆይ ደመናዬን ተቀበል ደቀ መዝሙርህን ዮሐንስን በዚህች ሰዓት አምጣዋለች በዚያም ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን አገር ዮሐንስን ደመና ተሸክማ ወደ እመቤታችን ቅድስት ድንግል ማርያም አደረሰችው እርሱም ሰገደላትና በፊቷ ቆሞ እንዲህ አላት ሰላምታ ይገባሻል ጌታችን ኢየሱስ ክርስቶስን የወለድሽ አንቺ ነሽ። ጸጋን የተመላሽ ሆይ በክብር በምስጋና ወደ ዘላለም ሕይወት ቴጃለሽና የተመሰገነ ጌታችንና ፈጣሪያችን ድንቆች ታምራትን በአንቺ ላይ ከገለጠ በኋላ ነው። ማርያምም ይህን በሰማች ጊዜ ደስ አላት፣ እግዚአብሔርንም አመሰገነችው። እዚያን ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ። ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ማርያም እነርሱ ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ቤታችን ይደርሳሉ ተባለ። እነርሱም ደርሰው ሰገዱለት አምላካችን ከአንቺ የተወለደ ጸጋን የተመላሾይ ደስ ይበልሽ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንዲሰጣቸው በክብር በምስጋና ከእርሱ ጋር ያሳርጉሻልና እያሏት ዘመሩ በዚያን ጊዜ እመቤታችን በአልጋዋ ላይ ተቀመጠች አርያትንም እንዲህ አለቻቸው ፈጣሪዬ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተም እንዳየኋችሁ እንደማየው አሁን አወኩ። ከዚህ ከስጋዬ ሞጥቼ ወደ ዘላለም ህይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ ለእናንተ እሻለሁ። ከዚህም ዓለም እንደምለይ ከወዴት አውቃችሁ? ጴጥሮስንና ሐዋርያት ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን በደመና ላይም በተጫነ ጊዜ ወደ አንቺ እንዳይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ቅድስት ድንግል ማርያምም ይህን ነገር ካዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬ ፈጣሪዬ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምህን ፈጽሞ አመሰግንሃለሁ ድንቅ አድርገህልኛልና አለች። ከዚህ በኋላ አርያትን እንዲህ አለቻቸው፣ ዕጣን አምጥታችሁ በማጠን የጌታዬን የክርስቶስን ስሙን ጥሩት። እነርሱም እንዳዘዘቻቸው አደረጉ። በዚያን ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፍትን መላእክት አጅበውት እያመሰገኑት ወደ እርሷ መጣና አረጋጋት። ያዘጋጀላትንም ተላ ደስታ ነገራት። በዚያንም ብዙዎች ድንቆች ተአምራቶች ተደረጉ። እውሮች አይተዋል፣ አንካሶችም ነቅተዋል፣ ሂደዋል፣ ደንቆሮችም ሰምተዋል፣ ለምጻሞችም ነጽተዋል፣ ዲዳዎችም ተናገሩ። በሽታ ደዌ ያለበት ሁሉ ዳነ። እመቤታችን ቅድስት ድንግል ማርያም ወዳለችበት በቀረቡ ጊዜ ከደዌያቸው ይፈወሱ ነበር። ከዚህ በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው፣ በአየር ውስጥ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባህርም እፈራለው እርሱን አለችው። ጌታችንም ከእርሳቸው ለማንም በአንቺ ላይ ስልጣን ያለው የለም አላት። ከስጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ትባርካቸው ዘንድ እያለቀሱ ለመኗት። እርሷም እጇን በላያቸው ዘርግታ ባረከቻቸው። በዚያን ጊዜ ጌታችን ነፍሷን ከስጋዋ የሚለይበት ሰዓት ደርሶ ዳዊት መሰንቆውን እዝራ በገናውን ደርድረው አመሰገኗት። ቀደሰ ማኅደሮ ለልዑል ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው አትናወጥም፣ እግዚአብሔርም ፈጥኖ ይረዳታል እንዳለ መዝሙረኛው ዳዊት መዝሙር አርባምስት ከቁጥር ስድስት ጌታችንም ንጽሕት ነብሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ እርሱ ጋር አሳረጋት። ሥጋውን ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዷት አርያትን አዘዛቸው። መቤታችንም ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሴማኒ ይወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ልጇን አድረገ ይሉናል ደግሞ እርሷን አድረገች ሊሉን ነውን? እያሉ ተከተሉ። ከዚያም በኋላ ሥጋዋን እናቃጥለው ብለው ወደ እርሷ መጡ። ከእርሳቸውም አንዱ ታውፋንያ ታውፋንያስ የእመቤታችን ሥጋዋ ያለበትን አልጋ ያዘው። ያን ጊዜም የእግዚአብሔር መልአክ መጥቶ እጁን በእሳት ሰይፍ ቀጣውና እጆቹ በአልጋው ላይ ተንጠልጥለው ቀሩ። ያን ጊዜ በጌታችን አምኖ ወደ እመቤታችን አለቀሰ። እመቤቴ ቅድስት ድንግል ማርያም ሆይ ይቅር በይኝ አለ። ልቡም ተጸጸተ፣ እጆቹም ተመልሰው እንደ ቀድሞ ደህናዎች ሆኑ። በቀበሯትም ሕዝቡም በዚያ ሶስት ቀን ኖሩ። ረፍቷም የሆነው እሁድ ቀን ነው፣ በጥር ወር በሀያ አንድ ቀን ነበር። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ስጋዋን ከመቃብር ወስደው በገነት ውስጥ በእፀ ሕይወት ስር አኖሯት። ዮሐንስ ወልደ ነጎድጓድን ከኤፌሶን የታዘዘች ብሬት ደመና ተሸክማ ከእመቤታችን ሥጋ ደረሰችውና በማይጠን ተወርቅ እያጠነ እንዲያገለግላት ተደረገ። ሐዋርያው ቶማስ ግን ያን ጊዜ አልነበረምና በደመና ላይ ተጭኖ እርሶ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክናት ለማርያም ና እጅ ንሳ፣ አሉት። ቶማስም የልጇን የጌታዬን ስቅለትና ርገቱን ሳላይ ቀረው ደግሞ ዛሬ እመቤቴ ልታመልጠኝ ነበር ብሎ ተበሳጨና ከደመናው ለመውደቅ ወደደ። መላይክትም አረጋጉትና አጽናኑት። ቶማስም ለእመቤታችን ለቅድስት ድንግል ማርያም ሰገደላትና ተሳለማት ከእርሷም ተባረከ። የተገነዘችበትን ሰበን ሰጠችው። ይዞም ከሐዋርያት እንደደረሰ እነርሱም መቤታችን ቅድስ ድንግል ማርያምን እንዳረፈችና እንደተቀበረች ነገሩት። ቶማስም ስጋዋን ካላየ ኋላ ምንም አላቸው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ሐዋርያትም የጌታችንን ስቅለት ካላየው አላምን ማልክ፣ ደግሞ ዛሬ እንዲህ ትላለህ ብለው ስጋዋን ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ መቃብር ውስጥ ስጋዋን አላገኙትም ነበር። ደንግጠውም አደነቁ! ያን ጊዜ ከመላእክት ጋር ወደ ሰማይ ስታርግ እመቤታችንን እንዳገኛት ሰበኗንም እንደሰጠችው ነገራቸው። ሰበኑንም አከፋፈላቸው። እርገቷን ስላላዩ እጅግ አዘኑ። ስጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህ በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 ቀን በተስፋ ኖሩ። የእመቤታችንም የእድሜዋ ዘመን ስልሳ አራት ዓመት ነው። በአባትና እናቷ ቤት ሦስት ዓመት ከሰባት ወር በቤተ መቅደስም ዐሥራ ሁለት ዓመት በዮሴፍ ቤት ሰላሳ አራት ዓመት ከሦስት ወር። ከጌታ እርገት በኋላ በወንጌላዊ ዮሐንስ ቤት 14 ዓመት ሆኖ 64 ዓመት ኑራ ለእግዚአብሔር ምስጋና አድርጋ ከዚህ ዓለም አርፋለች። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ አማላጅነቷ ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ ንበል። አባታችን ሆይ፣ በሰማያት የምትኖር ስም ይቀደስ፣ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራች ጠንዛሬ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል አቤቱ፣ ወደ ፈተና ማታግባን